ሰላም አለይኩም ወረህመቱላሂ ወበረካቱህ። ና የተከበራቸው የማይዳ ቤተሰቦች እንዴት ናቸው? ደህና ናቸው? እኔ ደህና ነኝ አልሐምዱሊላህ። ሰላም እንግዲህ ሰሞኑን ጠፋ ብዬ ነበረ በሆነ ጉዳይ ወጣ ብዬ ነበረና ወደሌላ አገር ለዛ ነው ቪዲዮም እየለቀኩ አልነበረም። ዛሬ ደግሞ ቆንጆ ቆንጆ ነገር ለምን በፎቶ አላቀርብላችሁ ብዬ እንደዚህ በፎቶ አቅርቤላችኋለሁ። ምረጡ። ለአረፋ የገባ አዳዲስ ነገሮች አሉን በዋትሳፕ እና በኢሞ በቴሌግራም እየመጣ ሰጥቻችሁ አናግሩኝ። ከእናንተ የሚጠበቀው ለእኔ ማዘዝ ብቻ ነው ማለት ነው። አንተ ጣር አንቺ ጣሪ። ጎረሱን ሰነፍ እንዳትሆን የምችለውን ስራ ነው። ሰላማዊ ህይወት ትኖራለህ። የምንመካው እዝኛ እርሻ አይደለም ወይ፣ የሆነ ኪሴ ላይ ባለው ነገር አይደለም። በሱ አልመካም። እኔ የምመካው ነገ ያበላኛል፣ ነገም ያጠጣኛል፣ ነገም ያለብሰኛል፣ ነገ ህይወቴን እስትንፋሴ ያስቀጥልልኛል ብዬ የማምንበት ጌታዬ ነው። ራዝቄ እሱ ነው። ወላሁ ረቢ ወላ ኡሽሪኩ ቢረቢ አሃዳ። በጌታዬ ላይ አንዲንም አንድንም አካል አላጋራም። ዲን ብትል ደሞ አሪፍ ነበር አለው። ላ ቁወተ ኢላ ቢላህ ኖ ፓወር ኃይል የሚባል ጉልበት የሚባል ነገር የለም በአላህ ቢሆን እንጂ